ክፍልን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱ የዜና አወጃችን እንሆ ጀምሯል። አዳዲስና ኦታዊ መረጃ ማስደመጥ ጀምሯል። በቅድሚያ አርእስተ ዜናዎች እነግራችኋለን፣ አብራችሁን ቆዩ። የትግራይ ህዝብ በአምስት ሰነፎች የተነሳ ለጦርነት መማገር መቆም አለበት ሲሉ አቶ ጌታቸው ረዳ ተናገሩ። እነዚህ ዝርዝሮች ምንድን ናቸው የሚለውን በዝርዝር እንመጣባቸዋለን። ኢትዮጵያ ወታደራዊ ኃይሏን በፍጥነት በማዘመን ላይ ትገኛለች ሲል ስፑትኒክ አፍሪካ ዘገበ። በዚህም በወታደራዊ ኃይል ጉዞ ምንድን ነው የሚለውንም በዝርዝር የምንመለከተው ይሆናል። የአሜሪካው ፕሬዝዳንት ሌላ ጉድ ይዘው ብቅ አለ። ይህም ምንድን ነው የሚለውን በዝርዝር እንመጣበታለን። የአሜሪካ ጉድ የተሰማው ኢራን ወደ ድርድር ከመጣ ከሆነ አሜሪካ የ30 ቢሊዮን ዶላር ጉርሻ አቅርባለች ሲል ሲኤንኤን ዘግቧል። ይህንም በዝርዝር የምንመጣበት ይሆናል። ኢራን መልሳ የኒክለር ኃይሏን ግንባታ ጀምራለች። ምንስ ይከሰታል የሚለውንም በሰፊው በዝርዝር የምንመለከተ ይሆናል። ሊሰነጠቅ ይችላል የተባለው በጥልቅ አለቱ እንቅስቃሴ ምክንያት ኢትዮጵያ ውስጥ አዲስ ውቅያኖስ ሊፈጠር ይችላል ሲል ጥናቱ አመላከተ። ሳይንስ በምንድን ነው የሚለውንም በዝርዝር እናየዋለን። እስራኤል አዲስ ጥቃቷን በመካከለኛው ምስራቅ ጀመረች። በየትኞቹ አካባቢ የሚለውንም ከማጣቀሻው ጀምረን የምናቀርብላችሁ ይሆናል። እዚህን የመሳሰሉ የእለቱን አርዕስተ ዜና ይዘን ቀርበናል። አሁን ወደ ዝርዝር ጉዳዮች እንገባለን። አብራችሁን ቆዩ። የትግራይ ሕዝብ በአምስት ሰነፎች የተነሳ ለጦርነት መማገር መቆም አለባቸው ሲሉ አቶ ጌታቸው ረዳ፣ ይህንንም በዝርዝር ሲያቀርቡት ከአምስቱ የመጀመሪያ ያቀርቡት አንድ ፓርቲ ውስጥ ያሉ አምስት ሰነፎች ሲሉ የጠሯቸው ግለሰቦች የትግራይ የህልውና ችግር ውስጥ ከተውታለም ሲሉ አብራርተዋል። በሁለተኛ የጠቀሱት ፖለቲካ ውስጥ ከገባን ጀምሮ እንዲህ ያሉ ውይይቶች ሲካሄዱ ቆይተዋል። በሶስተኛ አሁንም ከመቼው ጊዜ በላይ የትግራይ ሕዝብ ሰላም ያስፈልገዋል። ህዝቡ አሁን የህልውና አደጋ የተጋረጠበት ሆኗል ብለዋል። በአራተኛ ደረጃ አሁን የትግራይ ህዝብ ልማት ይቆይለት መልማቱ ችግር የለውም፣ ግን ከህዝቡ ህልውና አደጋ ተጋርጦበታል እና በአምስተኛ ደረጃ አምስትና ሰባት የሆኑ ሰነፍ የትግራይ ህዝብን ወጣት ወደ ጦርነት የሚማግዱ ሁኔታ መቆም አለበት። ለእነዚህም ደግሞ ዲሞክራሲ ግድ ይላል ሲሉ አቶ ጌታቸው ረዳ ተናግረዋል። ኢትዮጵያ በወታደራዊ ኃይሏ በፍጥነት ለማዘመን ላይ ትገኛለች ሲል ስፑትኒክ አፍሪካ ዘግቧል። በአፍሪካ አምስተኛው ትልቁ ሰራዊት መገንባት የቻለችው ኢትዮጵያ ሚሊተሪ ከላቁ ሰው አልባ አውሮፕላን ድሮች ና ተዋጊ ጀቶች እስከ ኃይለኛ አየር መከላከያ ስርዓቶች በማዘመን አቅሙን እየቀየረና ና ክልላዊ ጥንካሬ እያሳደገ ነው ብሏል። ስፑትኒክ አፍሪካ ኢትዮጵያ አየር የመከላከያ ስርዓት ቻይና ሰራሽ በሆነው ስች 15 ሆርሞስ እና ፒችኤል 03 ሮኬ ማስወንጨፊያ ና የሩሲያ ስቶ የአየር መከላከያ ስርዓቶች እንዲሁም ሩሲያ ክሮሲያ ኃይል የተሰኘ ኤሌክትሮኒክ ውጊያ ስርዓቶ ዘምኖ ይገኛል። የሀገሪቱ አየር ኃይል 14 የሩሲያ ሰራሽ ሱ 25 አውሮፕላኖች፣ 9 የቻይና ሰራሽ ሚግ 23 ጀቶች፣ ሁለት የሩሲያ ሱ 30 ተዋጊ አውሮፕላኖች የተዋቀረ ነው። በዚህም ተጨማሪ የሀገሪቱ የውጊያ ሚዛን የሚቀይረው አዲሱ ስካይን ዊን ኢሮቲክስ ሰው አልባ አውሮፕላን ማምረቻ ኢንዱስትሪ የሀገሪቱ ሌላኛው ጥንካሬ ነው ሲል የዘገበው ስፑትኒክ አፍሪካ ነው። መልሳ ግንባታ ጀመረች። ኢራን ጥቃት የደረሰባቸው የኒውክሌር ማዕከላት መልሳ መገንባት ጀምራለች። አሜሪካና እስራኤል ሶስት ዋና ዋና የኒውክሌር ማዕከላት የደበደቡ ሲሆን በጥቃቱ ጉዳት ደርሶበት የነበረው የናታዝ የኒውክሌር ማዕከል ሲሆን አሁን ላይ ሳተላይት ምስሎች እንደሚያሳዩት ኢራን መልሶ ግንባታ ጀምራለች። በሌላ ዜና የእስራኤል የስለላ ድርጅት የሆነው ሞሳድ የኢራን ዜጎች በኢራን መከላከል ከኢራን አመራሮች አካባቢ የኢራን አመራሮች ከሚጠብቁባቸው ተሽከርካሪዎች አካባቢ፣ እንዲሁም የኢራን አራሮች ስልክ ላይ የጥሪ ድምፅ ከሰሙ ከአካባቢው እንዲርቁ አዟል። ሞሳድ ሁሉም የኢራን አመራሮች በዋሻ ተደብቀዋል ብሏል። በዚህም የተነሳ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ዩራኒየም የሚያሳስብ ደረጃ በማበልጸግ ላይ መሆኗን የስለላ ተቋማቻቸው ካረጋገጡ ኢራን እንደገና በበርከር በስተር ቦምብ ለመምታት እንደሚያስቡ ተናግረዋል። ይህም ለዓለም ሰላም የሚያመጣል የሚለውም ነገር አሳሳቢ ሆኗል። ከወዲሁ አሜሪካ ሌላው ጉድ ያመጣችው ነገር ኢራን ወደ ድርድር የመጣ ከሆነ አሜሪካ የ30 ቢሊዮን ዶላር ጉርሻ አቅርባለች፣ ሲል ሲኤንኤን በዘገባ መላክቷል። ኢራን ጦርነቱ እንዲታቆምና ወደ ድርድር እንድትመጣ አሜሪካ የ30 ቢሊዮን ዶላር ጉርሻ፣ ማዕቀብ እንዲነሳላት ማድረጓን ሲኤንኤን ምንጮች ጠቅሶ ዘግቧል። ዘገባው እንደሚለው አሜሪካ ቴህራን ወደ ድርድር ጠረጴዛ ለመመለስ የተጠናከረ ሙከራ አድርጋለች። ላለፉት ሁለት ሳምንታት በኢራንና በእስራኤል ወታደራዊ ጥቃቶች እየተበራከቱ ባለበት ወቅት እንኳን ከመጋረጃ ጀርባ ከኢራናውያን ጋር መነጋገራቸው ምንጮች ነግረውኛል፣ ሲል ሲኤንኤን በዘ እንደተገባው አካቶት ብቅ ብሏል። የተኩስ አቁም ስምነቱ ከተደረሰ በኋላ እነሆ ውይይቶች በዚህ ሳምንት ቀጥለዋል ተብሏል። ኢራን ወደ ደድር ብትመለስ ዩራኒን ማበልጸግ ላይ የማይወላውል አቋም አሳይታለች ብሏል ዘገባው ለኢራን የቀረበው የ30 ቢሊዮን ዶላር ጉርሻ ለሲቪክ የሲቪል መርሃ ግብር አገልግሎት የሚውል መሆኑን የትራምፕ አስተዳደር ባለስልጣናት ጉዳዩ የሚያውቁ ምንጮች ሲኤንኤን መናገራቸው ተዘግቧል። እስራኤል በመካከለኛው ምስራቅ አዲስ ጥቃት ጀመረች። እስራኤል በደቡብ ሊባኖስ ድንገተኛ ቦምብ ጥቃት ሰንዝራለች። እስራኤል ጥቃቱ የፈጸመችው ከሊባኖስ ጋር የተገባውን የተኩስ አቁም ስምምነት በመጣስ ነው። ሊሰነጠቅ ይችላል የተባለው በጥልቅ አለቱ እንቅስቃሴ ምክንያት ኢትዮጵያ ውስጥ አዲሱ ውቅያኖስ ሊፈጠር ይችላል። በጥናቱ ሳይንቲስቶች በምስራቅ አፍሪካ ያለው የቀለጠ አለቶች ሞገድ በሀገሪቱ ሊሰነጥቅ እንደሚችል ስጋቶች ገልጸዋል። የጥልቅ ድንጋይ እንቅስቃሴና ሞገድ በምስራቅ አፍሪካ እየጨመረ መሆኑን አንድ ጥናት አመላክቷል። ኢትዮጵያ ስር ያለው የጋለና የቀለጠ አለት በፕላት ፔክቲኒክ የሚነዳ ቀስ በቀስ አካባቢ እየገለጠ በኤደን ባህር ሰላጤና በቀይ ባህር አካባቢ አዲሱ ውቅያኖስ እየፈጠረ መሆኑን ተመራማሪው ሬፖርተሮች ጁን 25 2025 ኔቸር ጆ ሳይንስ የተባለው ጆርናል አስፍሯል። በኢትዮጵያና በአፋር ክልል ከፍተኛ የቀልጥ አለት እንቅስቃሴ እንዳለና አልፎ አልፎም የመሬት መንቀጥቀጥ መንስኤ እየሆነ መምጣቱ የሚታወቅ ነው። የሶሪያው ፕሬዝዳንት ከግድያ ተረፉ። ፕሬዝዳንት አህመድ አልሻአ አይሲኤስ ከተገለሰሰ የግድያ ወጥመድ መዳናቸው ታውቋል። አይሲኤስ ፕሬዝዳንት ከደርአ ከተማ ለጉብኝ በተጓዙበት ወቅት ለመግደል ኃይሉን አሰማርቶ እየጠበቀ እንደነበር ተያሪት ወርድድ ዘግቧል። ይሁን እንጂ ስለ ግድያው ቅድመ መረጃ የደረሳቸው የሶሪያ ና የቱርክ ደህንነት መስሪያ ቤቶች በፈጸሙት የተሳካ ኦፕሬሽን የግድያው ዋና አቀነባባሪ የሆኑት የአይሲስ ከፍተኛ አመራርና ሌላ ገዳይ ስኳዶች በቁጥጥር ስር መዋላቸውን ችለዋል። ቡድኑ መሪ ከሂዝቦላ ጋር ግንኙነት የነበረው መሆኑን የተገለጸ ሲሆን አዲሱ የሱሪያ መንግስት ለሁለቱም ቡድኖች የጋራ ጥላት መሆኑ ይታወቃል። የእስራኤል መከላከያ አዛዥ ነፍስ ገዳዮች አያቶላህ ካሚኒን ለመግደል ሲፈልጓቸው ነበር አሉ። የእስራኤል መከላከያ ሚኒስትር እስራኤል ካትዝ በእስራኤል ሕዝብ በቀጥታ ስርጭት ባስተላለፉ መልእክት ቢቻል ኖሮ ወታደሮቹ የኢራን ጠቅላይ መሪ አያቶላህ ካሚኒን ከተሪያን ጋር ለ12 ቀን በዘለቀው ግጭት ውስጥ ይገደሉ እንደነበር ገልጸዋል። ኤል ቻናል 13 ጋር ባደረጉት የተለየ ቃለ ምልልስ ካትዝ የእስራኤል ኦፕሬሽኖች ካሚኒን ብዙ ፈልገዋል፣ ነገር ግን ጥቃት በመፈጸም የአሰራር እድል ማግኘት አልቻለም ብለዋል። የኢራን ባለስልጣን ደግሞ አሁን ጊዜ ደካማ የተኩስ አቁም ስምምነት ቢደረግም እስራኤል ካሚኒን ለመግደል እየፈለገች ሊሆን እንደሚችል አስጠንቅቀዋል። በተጨማሪም ካትስ ለቻናል 13 እንደተናገሩት ኢራን የኒኩሌር መስሪያ ቤቶች ዳግም የምታስጀምር ሆኖ አይታይም። በዩናይትድ ስቴትስ እና በእስራኤል ኃይሎች ጥቃት ሳቢያ ቴህራን የኒኩሌር ጦር መሳሪያ የመገንባት አቅመ በአጠቃላይ ወርሟል ብለዋል። ሆኖም ግን ካሚኒ የተኩስ አቁም ስምምነቱ በኋላ ባደረጉት የመጀመሪያ ንግግራቸው የዩናይትድ ስቴትስ ጥቃት ለኢራን የኒኩሌር ፋሲሊቲ ምንም አይነት ፋይዳ አላሳዩም ብለዋል።